እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። የኢትዮጵያ ቴሌቪዥን የልጆች ጊዜ ዝግጅት ክፍል እናንተን ለማስደሰት ልክ በሰዓቱ ተገኝቷል። ታዲያ እናንተም ዝግጁ ናችሁ? በጣም ጥሩ ነው ልጆች። ታዲያ አትጋፏ፣ ትንንሽ ወደፊት፣ ትልልቅ ወደኋላ። ማነህ? አንድነህ፣ አትጋፋ። ና ና፣ ተው ተው፣ አንተ ወደፊት። በጣም ጥሩ ነው ልጆች፣ ዛሬ በእሑድ ክላሲክ

አባባ ተስፋዬን እናስታውሳለን። ንክ ያባባ ተስፋዬን እንዴት አድርገን አሳምረ ያቀረብኳቸው። በፍጹም በፍጹም ከበዛን ጊዜ ልጆች ከነበሩ ኢትዮጵያኖች ልብ ውስጥ የማይጠፉ ከወላጆቹ ልብ ውስጥ የማይጠፉ ጠቅላላ።

በኢትዮጵያኖች ልብ ውስጥ ይህን ድምፅ ሲሰማ እሳቸው ማስታወስ የለም። ቴሌቪዥን ላይ አታውቂያቸውም፣ ተረድተው። በነገራችን ላይ አባባ ተስፋዬ ትልቅ ስብዕና ያላቸው ግዝፈት ያላቸው በጣም ሲከፈት የነበሩ ናቸው። አዎ የነበሩ ናቸው። እና አባባ ተስፋዬ አንድ ጀኔሬሽን ብቻ እኮ አይደለም ያሳደገ ትውልድ

እየተቀባበለ እስከ አያት የደረሰ ትልልዩነቱ ወደኋላ ተመለስ። በዛን ጊዜ አልነበረችም ጆሲ አልነበርክም። አንድ ዘፈን አላቸው በጣም ወድላቸው፣ አለም እንደምን ሰነበተች እስኪ እንጠይቃት።

በነበረው ጊዜ በጣም አባባ ተስፋዬ በሁሉም የኢትዮጵያ የኪነ ጥበብ ዘርፎች ላይ ባለ ውለታ። ትልቁ ደስ የሚለው ነገር ዩኒቲ ኮሌጅ በሕይወት እያሉ እውቅና ሰጥቷቸው ነበር። ለኔና ለሳቸው እና የኔ ከተሰራ በኋላ መቼም አንድ ሰው በሕይወት እያለ ያንን ተመራቂዎች አሉ እዛ እና የህይወት ታሪክ ይነበባል። ትከበር ያለች እና

የማያለቅስ የለም። የኔም ጊዜ ሁሉም ቤተሰብ ሁሉም ይለቀሳል፣ ምክንያቱም ከባድ ነው። እንዲያለ ክብር የእሳቸው ላይ የኔ ካለቀ በኋላ ይሄ ድምጽ መጣ፣ ልጆች በቅን ደስታ እልልታው ለቅሶ ተደበላለቀ። እሳቸው አሟቸው ስለነበረ እቤት ነው የነበሩት እና ቤተሰቦቻቸው ናቸው የመጡት እና የነበረው ስዕል እኔ እንጃ

ልጆቹ አሁን፣ እነዛ ተማሪዎች አልደረሱባቸውም፣ ግን ያለቅሱ ነበር በደስታ ምክንያቱም ፒክቸራቸው አለ። ልክ እዚህ ጋር አሁን ክላስ እና ልጆች አሁን እንዳልከው፣ ግን እዚህ ጋር ሚኪ ሲል ያየውታ፣ አትገፋፋ ዞር በላን ሲል የነበረ ጊዜ እንዴት ነበር የምትሆኑት እናንተ የምር ግን? ልጆች የሚጋፉ አይመስልህም? ለምሳሌ እኔ ትዘ የሚለኝ

ተነስተ ነበር ኖር ብለን ነው ሲሉ ተብሎ ብድግ ብሎ ነው። ስም ሲጠሩስ አንዳንዴ በአጋጣሚ ስም ይጠራሉ፣ እና ብዙ ጊዜ የኛ ያክስታችን ልጅ ታምሩ ይባላል። አንተ ታምሩ

ቁጥር ውጣ ሲሉ ተመትቶ ወጣ። በጣም ትክክል። አንዳንዴ ስም ይጠራሉ። ከቤት ሰው መሃልና ሁሉም ሰው የሚያዩ የሚያውቁ ይመስላል። ከግድግዳ ጋር እንጠበቅ ነበር። ከወደኋላ በሉ ሲሉ እንደዚህ ብለህ እውነት ነበር የምናከብራቸው ያጠረቡልን አንድ ቪዲዮ የተዘጋጀን ነገር ቪዲዮውን ብናየው ደግሞ እስኪ ትዝታውን በደምብ ወደኋላ እመልሰ

ሽወደፊትአሁን ቆንጆው ነው ልጆች። በጣም ጥሩ ነው ልጆየራ ልጅ ልጆች፣ የዛሬ አበባዎች ፍሬዎች፣ እንደምን አላችሁ ልጆች? እንደምን አላችሁ ልጆች?

በጣም ጥሩ ነው ልጆች፣ አያችሁ ልጆች፣ የኢትዮጵያ ቴሌቪዥን የልጆች የዝግጅት ክፍል እናንተ ለማስደሰት ልክ በሰዓቱ ይገኛል። እናንተ ሳ ዝግጁ ናችሁ ነው፣ ልክ እንደ አባት መካር ብላችሁ ብድቅ ብላችሁ እንደምጠብቆ አይጠረቀር። አዎ፣ ታዲያ ለእኔ ብቻ ለመሆኑን ሁል ጊዜ ነግራችሁ የለም። አሁ ይሄን እንዳትረስ

ይሄ ጥሩ ነው፤ ባህል እኮ ነው ልጆች፤ ስለ ባህል፣ ስለ መከባበር ልጆችን ሲያስተምሩ በጣም የሚገርም ነው ያ ማለት ነው።

አንዱ ቤት ቴሌቪዥን ያለበት ቤት የሚታየው ቤት እና ሌላው ቤት ያለው የሚታየው እኩል አይመስለኝም ነበር እና በጣም ብዙ ሰዎች እንደዛ የሚያደርጉ ይመስለኛል። እዚህ ያየ እዛኛውም ጋር እንደዚህ ነው፣ ሌላኛው ቤትተመልስ ያለ ማለት ነው እና ከዛ ቀደም ያሉት ሁላ ቤት ነው የሚገቡት ሁላ የሚል ሀሳብ ነበር። እኛ ግን እኩል ነው እዚህ የሚታየው እና እኛ ቤት ላ ሌላ ቤት ያለው በፊት ደም እንትን በብላክ ኤንድ ዋይቱ ጊዜ

ያ ኢትዮጵያ ቴሌቪዥን በን በዚህ በተራራው በኩል እንዲያርገው በሸለቆ አድርጎ ከስንት ጀነሬሽን ጋር ሰሩ መሰላችሁ። ትውልድ እየቀረፁ አሁንም ድረስ እኮ ይታያሉ። አሁን እኔ የማውቃችሁ ዘመድ ቤት ይከፈታሉ።

ከዩቲዩብም ከተለያዩ ቦታዎች ያመጣቸው ነው። ለልጆቻቸው ከፍቶላቸዋል፣ እስካሁን ድረስ ማለት ነው። እንደዚህ ለልጆቻቸው ስርዓቱን፣ ባህሉን፣ ቋንቋውን ለማስተማር የእሳቸውን ይከፍታሉ። የሚገርም ነገር። መጽሐፋቸውንም እንደዛ ትያትረኛ እንደነበሩ ታውቃለህ።

ቲያትረኛ ነበሩ። በጣም ጎበዝ ያው ተዋናይ ብቻ ሳይሆን ልምብ በጣም ጎበዝ ናቸው። በምን ልንገር መሰለኝ ኦቴሎ ሲሰራ ኢያጎ የነበሩ ናቸው።

ሌላው ደግሞ ተሰጧቸውን ልጋብዛችሁ።

እዚህ ጋር ዳንሳቸውን ግርም ዳንስ አላቸው። ዳንሳቸው በጣም ያምራል።

ይሄ ደሞ እንትናቸው ትሪክራቸው አዎ ልጆቹ

አሁን ነው የቆጨኝ። ያለ መወለድ መኖር ነበረብኝ። ማሮ ቆጠረው ደርሶናል። በሶሻል ሚዲያም ቢሆን አይተናል። ወደ ያደረ ነው እንደዛኛው ስሜት አይሆንም። አይ ልጆቹን ደስታ አይተሻል። በዛን ጊዜ በነበርኩ ያስባል። ግን ደስታቸው ይገባል። እሳቸውም የሚያወሩበት መንገድ ምናምን ይገባል። ወደ ደግሞ ቆጨኛም አሁን በፊት

እንዳሁኑ ጊዜ እኮ ልጆቹ ስልክ ተሰጥቷቸው እንዲህ ሲሉ አይሆኑ። በቃ ብቸኛ መዝናኛ ብቸኛ ቅዳሜና እሑድ ጠብቀን የምናያቸው ናቸው። ያጠፋህ ልጅ አባባ ተስፋዬን አታይም ነው የሚባለው። አይ ዋ እንዳልናገርእንዳልና ትልቅ ነገር ነው። አይ ትልቅ ሰው አስታወስም። ዛሬ ኤቢሲም ይሄን ትልቅ ታሪክ እንግዲህ ከተመሰረተበት ከሰባ ጀምሮ እስካሁን ድረስ የልጆች ጊዜ የሚሰራውን

የልጆች ክፍል የሚሰራውን ፕሮግራሞች ሰንዶ ነው ያስቀመጠው። እና በጣም የሚገርም ታሪክ ለእነ ማሩ አሁን ተርፏል እንግዲህ ለአዲስ ትውልድ ተርፏልን። ሌላም አንድ የሚቀረን ቪዲዮ አለ።

በጣም ደስ ይላል እንግዲህ፣ ወደፊት ደግሞ የቤት ስራ ያዟ። እትዬ ትሩፋትን እትዬ ሳለማሪያምን ፈልጋችሁ የልጆች ጊዜ ፕሮግራም ላይ ከአባባ ተስፋዬ ጋር ያቀርቡ የነበሩ ናቸው ሁለቱ በጣም ልጅ ሆነን እኛ

ምናስታውሻቸው በዚህ አያያዝ ማይወጣ ታሪክ የለም።